አብርሽና ሄርሜላ ተልከሰከሱ ትላለህ ወይ? ዘንድሮ አብርሽና ሄርሜላ ሲልከሰከሱ፣ እንግዲህ ወይዘሪት ሩታ ደቅ ብላለች። ወይዘሪት ሩታ ደቅ ብላ እንግዲህ እጅ ከፍንጅ ይዛቸዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁን? ያሉ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተተረፌ ይበልልኝ። የምወዳችሁና የማከብራችሁ ውድ የቻናሌ ተከታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ በኮሜንት አበረታቱኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ወይዘሪት ሄርሜላና አብርሽ ስልከሰከሱ፣ እንግዲህ ያው ሩታ ደርሳባቸዋል ማለት ነው። እኔ ግን አንዳንዴ ግራ የሚጋባ ነገር አለ። ሩታ ልትወልድ ተብሎ ከቤተሰቦቿ ጋር እንደሄደ እናውቃለን ሁላችንም ሄርሜላ ጋር የት እንደተገናኙ ማናቅም፣ የት እንዳሉ ማናቅም። ሄርሜላ ያለችው ሄርሜላ የት እንዳለች የምናውቀው እኛ ሄርሜላ አዲስ አበባ እንደሆነች ነው የምናውቀው። ሩታ ከቤተሰቦቿ እንደሆነች ነው የምናውቀው ቡታጅራ። በቃ ግራ የተጋባ ነገር ነው። እና አንዳንዴ ድራማቸው የእነሱ ድራማ ባላለቀ ቁጥር በጣም ይገርማል። እና እንደው ትንሽ አንዳንድ ጊዜ እኮ እኛን እንደ ሰው ብታስቡን እንዴ። እንዴት ነው የምታስቡት እንዴት ነው እኛ ምንም አንመስላችሁም ማለት ነው ማሰብ ማየት ማገናዘብ የማንችል እስከሚመስላቸው ድረስ ነው እንግዲህ ድራማቸውን እየቀጠሉ ያሉት እንግዲህ ዛሬ ሄርሜላ መጥታ አብርሽን ፍራንክ አድርገዋለሁ ብላ እሱ ሆቴል ባለበት ሰዓት እሱ ጋህዳ ተቀምጣ ባለበት ሰዓት እንግዲህ ሩታ መጥታለች ማለት ነው ሩታንም ጠርቷት ነበርና ሩታ እንደምትመጣ ስለምታቀም ይሁን ስለማታቀም ይሁን የምናውቀው ነገር የለንም። ግን የአብርሽን የልብህን ንጽህና እንየው ብለው ነው ጓደኞቹና ሄርሜላ እንደዚህ ይሄን ነገር ሊያደርጉ የቻሉት። ካሜራ ደቅ ነው እንግዲህ። ካሜራ ማለቱንም ሁላቸውም አላወቁም። ሄርሜል ሩታም አላወቀችም። አብርሽም አላወቀም። እንግዲህ ካለበት ሩም ሁለታቸው እነሱ ካሜራውን ደብቀው ወጡ። ከዛ ሄርሜላ አንተ ጋር ማደር አለብኝ ስትለው እንዴት ነው ከኔ ጋር ማደር የምትቼ ውጭ እንግዳ የሚመጣብኝ እንግዳ አለኝ ሲላት ነበር፣ ለብዙ ጊዜ ለብዙ ሰዓት እንደዛ ሲላት ነበር። እና እሷ ግን በፍጹም በቃ እኔ ከአንተ ጋር ነው ማደር የምችል የምፈልገው በቃ ከአንተ ጋር ነው ማደር የምፈልገው። ምንድን ነው አንተ አትረዳኝም እንዴ አሰማም እንዴ ምናምን ነገር። እሱ ደግሞ በቃ እንግዳ አለብኝ አሰሚኝም እንዴ ተረጅኝ ሄርሜላ ውጭልኝ በቃ ውጭ ልኝ ክፍሉን ለቀሽ ውጭ ልኝ ልቀቂ ከዚህ፣ እኔ በቃ እንግዳ አለብኝ አሰሚኝም እንዴ ምናምን ሲላትኝ እንደዛ እየተጨቃጨቁ ሳለ እሷም ካልጋው ላይ ገደም ብላ አብርሽም ውጭ እያላት ነበረ። ሄርሜላም ልትወጣ አልቻለችም። ከዛ በር ተቆረቆረ እንደ ድንገት፣ በር ሲቆረቆር በሩን ስትከፍተው ሄርሜላ ከውስጥ ቁጭ ብላለች። የመጣችው ሩታ ናት። በሩን ሲከፍተው አብርሽ የመጣችው ሩታ ናት። ከሩም ውስጥ ያሉትን አብርሽና ሄርሜላ ናቸው። ማመን እስኪያቅታት ድረስ ሩታ በጣም ደነገጠች። ጭራሽ እኔን ቀጥረህ እኔን ነይ ቶሎ ብለህ እንዴት ነው ከእሷ ጋር ሆነ? እንዴት ይሄን ነገር ታደርጋለህ አንተ? ሳትሆን እኔ ነኝ ጥፋተኛው። አንዳንድ ጊዜ ግን የምናደርጋቸውን ነገሮች ቢያንስ እኳ አላቅም። እኔ ምንም ቢሆን ተመልካች ምን ይለኛል? ተመልካች ይታዘበኛል አትሉም እንዴ? አንዳንዴ በጣም ይገርመኛል። እና እንዴት እኛን እንዴ እናንተ የሆነ ነገር በምታደርጉ ሰዓት እኛን እንደ ምንድን ነው የምታስቡን? እኛ ተመልካቾች የሆነ ቪዲዮ ፖስት ሲያደርግ ይህን ቪዲዮ አይቶ ሰው ይማርበታል ብሎ ነው። እናንተ ህዝብን እንዴት እንድያጃጃላችሁ እንዳለኝ አይገባንም። ምክንያቱም አንተ ካለህበት ሩም እንዴት ሄርሜላ ልትገባ ቻለች? በመጀመሪያ ያለህበትን ቦታ ባታስታውቃት። ሲቀጥል ሄር ሩታ ከቤተሰቦቿ ጋር እንዳለች ነው እኛ የምናውቀው። ግን ቪዲዮ የምትሠሩት አንድ ላይ ነው ሄርሜላና አብርሽ አዲስ አበባ እንዳሉ እንደዛ ነው የምናውቀው። ግን ሩታ ደግሞ ከአብርሽ ጋር ታረቂ ከእኔ ጋር ኑሪ እስከምትወልጅ ልንከባከብሽ ሲልሽ አልፈልግም አ በፍጹም አልፈልግም አታስፈልገኝም። ስወልድ ቀን ግዴታ ልጅህን ማየት ስላለብህ ልጅህን መጥተህ ታያለህ ስትል ነበር። አሁን ቀን በቀን አብረው ነው ያሉት። በዛ ላይ ደግሞ ሄርሜላና አብርሽ የሆነ ነገር አንድ ላይ ስታያቸው ምናምን የቅናት መንፈስ አልፈልገውም ያለችውን ልጅ በቃ የሆነ በቃ ትደነበ አላቅም ብቻ እኛ ልንረዳው አልቻለም። እኔ አልገባኝም። እኔ ለራሴ ምንም ምናቸውም አልገባኝም። ምንም በቃ የሆነ እንትን የምትሉበት ነገር የለም። እና እስኪ የእናንተ ገብታችሁ ከሆነ አስረዱኝ ማርያምን። እኔ ለራሴ ምንም ኮሜንት ላይ ራሱ ገብታችሁ ብታያዩ አብዛኞቹ ሩታ፣ እንዴት ተመልሰሽ የት ነው ያለሽ? በመጀመሪያ የህዝቡ ጥያቄ ማለት ነው። ሲቀጥል ደግሞ አብርሽን የማትፈልጊው ከሆነ ከስር ከስር እየሄድሽ አብርሽ የሚያደርጋቸውን ነገሮች ለምን ትክ እንትንት ያለሽ ትቃወም ያለሽ የፈለገውን እንዲያደርግ ፈቅደሽለታል። ከፈለገው ጋር እንዲኖር አልፈልግህም ብለሽዋል። አንቺ እንዴት ከእሱ ጋር አንድ ላይ ተገኘሽ? ከዛ ደግሞ አላውቅም። ኮሜንት ገብታችሁ ዩ እነሱ ቪዲዮ ላይ ማለት ነው። እና በቃ አንዳንድ ጊዜ ራሱ ኮሜንት ሲጻፍላቸው ኮሜንቱን ያዩታል ግን። ሰው እንደነቃባቸው ምናምን አለማወቃቸው ነው በጣም የሚገርመኝና፣ እንዴት። ለማንኛውም ቀጥሎበት፣ ድራማ ነው። በቃ ይሄ ሁሉ ነገር ድራማ ነው፣ ድራማ ነው። ሩታን ይመስለኛል ከቤተሰቦች ጋር ለወልድ ብላ የሄደችው ዘጠኝ ወሯ ገብቷን ሲባል ነበር። ይሄ ነገር እኔ ሳስበው እርግዝና ሁሉ ላይ ያለ አይመስለኝም። ዝም ብሎ አርቲፊሻል ነገር ለጥፋ ነው አረገዝኩ ያለችው እንደዛ ነው። እንደዛ ነው የሚሰማኝ እኔ ልራሴ ማለት ነው። እንደዛ ነው የሚመስለኝ። ምክንያቱም ሁኔታቸው ምንም ሊገባና አልቻለም። እንግዲህ ሩታ በጣም ተናደደች። የፈለገ ነገር አድርጉ በቃ ከዚህ በላይ ምን አለ? ምን ብለህ ትጠራኛለህ? ምን ብለህ ትደውልብኛለህ? ብቻህን መስሎኝ ነው እንጂ እኔ ከሷ ጋር ከሆንክ ለምን ትደውልብኛለህ? እያለች ስታስመስል ነበር። ሩታ ራሱ አንደኛ አስመሳይ ነ እና እንደዛ ስትል አብረሽም ደግሞ ሁላችሁንም ውጡልኝ፣ በቃ በህይወቴ ከዚህ በላይ ምንድነው። ጓደኞቹም ተረጋጋ እና አንተ አንተ ንጹህ እንደሆንክ ለማሳየት ነው እያሉት ነበረ። ያው በቃ ንጹህም ሆንኩኝ ቆሻሻም ሆንኩኝ ህይወቴን ለራሴ ራሴ ነኝ የምኖረው። ስለዚህ ምንም ልሆን እናንተ አይመለከታችሁም፣ ውጡልኝ ብሎ ጓደኞቹን አስወጥቷቸዋል። ግን ጓደኞቹ እንዲያስወጣቸውም ሩታም ጥላው ነው የሄደችው ተጽዕኖውታል። ሄርሜላንም ማስወጣት እነሱ ሊያስረዱትም እየሞከሩ ነበር፣ ግን ሊረዳቸው አልቻለም። ግን ለማስረዳትም ማስረዳትም አይጠበቅባቸውም። ምክንያቱም እየሆነ ያለው ነገር ሁሉም ነገር ድራማ ነው። እውነት እንዳይመስላችሁ። እኔ ሳስበው አልኳቸው፣ እርግዝና ሁሉ ድራማ ነው የሚመስለኝ። ማርያምን እንዴት ቡታጀራ ምልት ይሄ አዲስ አበባ እንዴት መጣይ? ቡታጀራ ያለ መሆኗን ነው ሁላችንም የምናውቀው። ዘጠኝ ወሯ ገብቷን ሲባል ነበር። ወፍ የለም እና በጣም ይገርመኛል። አብረሽን ተናዶ ብቻውን ቀራ። ሄርሜላና ጓደኞቿም ወጥተው ሄዱለት። ሩታም ብቻዋን ሄደች እና እስኪ በገባችሁ መጠን ይሄ ድራማ ሁላችሁም በገባችሁ መጠን ኮሜንት ተጻፉልኝ። ድራማቸው አያልቅም፣ የእነሱ ድራማ መቼም ቢሆን አያልቅም። ያው ስራ ነው እንግዲህ፣ ስራ ብለው እስከ ያዙት ድረስ እኛም መመልከታችን አይቀርም። እነሱም ስራቸው ስለሆነ ስራቸውን እየሰሩ ነው። ባይዘው ስራ ነው፣ ይሄኮ ስራ ነው። ትልቅ ስራ እየሰሩ ነው ያሉት እንጂ የእውነትማ እንትን አይደለም። ስራ ነው፣ በቃ ስራ ነው። ስራ እየሰሩ ነው ያሉት ብላችሁ ያዙት። ማርያምን እንደዛ ነው የማስበው እኔ ለራሴ። እንጂ ትክክለኛ የሆነ ህይወት እየኖሩ ምናምን አይደለም። ለህይወታቸው ለነገም እኮ ከባድ ነው ይሄ ነገር በጣም ከባድ ነው እንዴ! ሰው የሰው ልጅ በህይወቱ ይሄን ያክል መቀለድ ከባድ ነው ብዬ ነው የማስበው። ነገ ከዚህኛው እኮ ይሄኛው ሰውዬው እኮ ካልሆነ የሰው ልጅ እንዲሁ ዝም ብሎ ቲክቶክ ዩቲዩብ እየሰራ እንዲሁ ዝም ብሎ እንዲሁ ብሎ አይኖርም። እና ነገ ሌላ ህይወት መጀመር አለ፣ ከሌላ ሰው ጋር መኖር አለ። ይሄ መጥፎ መጥፎ ቪዲዮ ብዙ የሚለቀቁት ለበኋላ ዋጋ ያስከፍላሉ ብዬ ነው የማስበው። ግን አብዛኞቹ ደግሞ ድራማ እያስመሰሉ በቃ ነገሮችን መጨረሻ ላይ ታርቀው በቃ ታረቅን የሚሉት ነገር አለ። ይሄ ለእኛ ነው እንጂ ለእነሱ ሲጀመርም ተጣልተው ወይም ደግሞ አድርገውት አይደለም። ግን ለእኛ ለተመልካች ብቻ መጀመሪያ አፏፉሙት እና በኋላ ላይ ቀዝቅዘው በቃ ተጣልተን ነበር ታረቅን የሚሉት ነገር አለ እና ቀጥሉበት። ለማንኛውም እኛ ምንፈተፍታለን። እንግዲህ ፈጣሪ እናንተን እያያችሁ ኑሩ ብሎና እናንተን እያየ እንኖራለን። ለማንኛውም እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ፣ ቸር ሰንብቱ።